ሰላም ነዎት እንዴ ጋቱጋ እንዴት ነዎት እግዚአብሔር የተመሰገነ ይሁን እንዴት አሉ ወንድሜ ዶክተር ብንያም ሰላም ነዎት አባታችን ሰላም ነው እግዚአብሔር ይመስገን ስላደከምን ግን በጣም ይቅርታን ጠይቃለን በድጋሚ በትን ያውቀን አረ ችግር የለም እንዴ ችግር የለም እንግዲህ በመላው አውስትራሊያ ያሉ ኢትዮጵያውያን ከዳር እስከ ዳር በተቻለ መጠን ብዙ ቢጠበቅም ግን የተቻለውን ያክል ሁሉም ምዕመን የአቅሙን የተሳትፎ አድርጓል። ለእውነት ከሆነ በአውስትራሊያ ምድር ለመጀመሪያ ጊዜ ነው ትንሽ እንደዚህ ጠርቀም ያለ ነገር የተገኘውና እኛ እጅግ ደስ ብሎናል። ግን እንደ ተቋሙ ትልቅነት ግን በቂ ነው ብለን አናምንም። ግን ይሄ መነሻ እንደመሆኑ መጠን ነገ ከነገ ወዲያ ተስፋ እናደርጋለን የበለጠ እንቅስቃሴ ኑሮ ደግሞ የተሻለ ነገር ይገኛል ብለን እናምናለን። ለጊዜው ግን የአውስትራሊያ ምዕመናን በተቻለ መጠን አምሳ ሺ የአውስትራሊያ ዶላር ያው ከአሜሪካ ዶላር የተለየ ነው፣ ዝቅተኛ ነው ምንዛሬው ቢሆንም ግን አምሳ ሺ ዶላር በኢትዮጵያ ምንዛሬ ደግሞ እንግዲህ ባለፈው ሙስለት በፋይናንስ ኃላፊዋ ወይንም ደግሞ ሰራተኛዋ በኩል በእታችን በአረግ በኩል በአንድ ወንድማችን ወደ ኢትዮጵያ ንግድ ባንክ አራት ሚሊዮን ስምንት መቶ ሀያ ሺ አንድ መቶ አስራ አምስት ዶላር ገቢ አድርገናል። ስፋ እናደርጋለን እንደደረሰ አዎ ይሰማል። እሺ ሊቀሲ ቦንድ ስለተቆረጠ ነው ቅድም እያወሩ ትንሽ መሃል ላይ የተቋረጠ። እኔ ቢኒያም ነኝ። እንግዲህ ለምትሰሙኝ ሰዎች ለምትመለከቱኝ ከመቄዶንያ ነው በእውነት ትልቅ ስራ ነው የሰራችሁት። እንግዲህ በአውስትራሊያ ምስት አምሳ ሺህ ዶላር የአውስትራሊያ ቀላል ገንዘብ አይደለም። በኢትዮጵያ እንግዲህ ከአራት ሚሊዮን ስምንት መቶ ሺህ በላይ ማለት ነው። እንግዲህ ትልቅ ብር ነው በእውነት በመቄዶኒያ እንግዲህ እስከዛሬ፣ በውጭም ትልቅ ድጋፍ ነው እስካሁን በውጭ በኩል ደርገው እና በጣም መጀመሪያ ሊቀትጓንን ነው የማመሰግናቸው በእውነት በጣም በ8ት አረገ እና የምርሆ ማስ በጣም አመሰግናለው እርስዎን የሚያገዙት በገንዘብ ያገዙ ሰዎች በጊዜያቸው፣ በጉልበታቸው፣ በሀሳብ፣ በሁሉ ነገር ያገዛችሁ ሁላችሁንም በጣም በጣም አድርጌ አመሰግናለሁ። መቄዶንያ የውጭ ፈንድ የሌለው ቋሚ ገቢ የሌለው ድርጅት ነው እና እንደዚህ በኢትዮጵያውያን ድጋፍ ነው ያለው። በጣም ብዙ ሺህ ሰዎች ነው የሚኖሩት፣ በዛ ላይ አልጋ ቁራኛ ሰዎች ናቸው፣ ቶሎ ቶሎ ሐኪም ቤት ሄዳሉ፣ የአእምሮ ህሙማን ናቸው። ከስምንት ሺህ አምስት መቶ ሰዎች በላይ ነው ያሉት። እነዚህ ሰዎች ደግሞ ከጎዳና በሙሉ የተነሱ ናቸው። የጎዳና ኑሮ በጣም ከባድ ነው። ሴቶች ይደፈራሉ። ባለፈው አሁን የሰማንያ አምስት ዓመት እናት ተደፍረው መጥተዋል እና በቃ ሰው በኢትዮጵያ ሰዓት አቆጣጠር እንግዲህ ከአራት ሰዓት በኋላ ሰው ጎዳና ላይ ሲሆን በጣም ከባድ ነው። ልብስ አለመኖሩ፣ ምግብ አለማግኘቱ፣ ንጽህና መጠበቅ አለመቻሉ ብቻ ሳይሆን የጎዳና ኑሮ ትልቁ ችግር ሴፍ አይደለም። በጣም አንዱ መጥቶ ሊደበድበው ይችላል። የያዙትን ይቀሟቸዋል። ሴቶች ይደፈራሉ። ክረምት ሲሆን ደግሞ ክረምት በሚሆን ሰዓት ደግሞ ክረምት ሲሆን ብርድ በብዙ ሰዎች ይሞታሉ። ትንሽ ሲታመሙ ሐኪም ቤት የሚወስዳቸው የለም እና እነዚህ ሰዎች ለምትረዱት ማለት ነው። በዛ ላይ ከዚህ በተጨማሪ ደግሞ አልጋ ቁራኛ ሲጨመርበት ምን ያህል ከባድ እንደሆነ አስቡት። እና እነዚህ ሰዎች ማገዙ ምን ያህል ከእግዚአብሔር ዋጋ እንዳለው አስቡት። እጅግ በጣም ትልቅ ዋጋ ነው ያለው። አልጋ ቁራኛ ሰዎች፣ በሰው እጅ ያሉ ሰዎች በቀን ሶስት የዳይፐር የሚለወጥላቸው ሌሊት ተነስተው ዘጠኝ ሰዓት ነው እዚህ ግቢ ሰው የሚነሳው። ከዛ ዳይፐር ይለወጣል። ከዛ ደግሞ አልጋ ይነጠፋል ቁርሳቸውን ይበላሉ እና ከሰዓት ወደ ዘጠኝ ሰዓት አካባቢ ደግሞ ተመለሰው ዳይፐር ይለወጣል። ሁለት ሶስት ዳይፐር እየተለወጠላቸው በጥሩ ሁኔታ የተያዙትና እነዚህን ሰዎች ቁራኞች ሰዎችን ማገዝ በእውነት ትልቅ ትልቅ ዋጋ የሚያሰጣችሁ ትልቅም አባት ነው ያላችሁ። እሳቸውም ወደዚህ መንፈሳዊ ተግባር እያስገቧችሁ ነው። ሌላ መንፈሳዊ አገልግሎታቸው በተጨማሪ ደግሞ እነዚህ ሰውን ለመርዳት የሚያደርጉት ጥረት በጣም የሚያስመሰግን ነው። ነጥብ አምስት ሚሊዮን ብር በላይ ውጪ አሁን ወደ አርባሰባተኛ ቅርንጫፍ እየሄድን ነው። የተጀመረውን ህንፃ ለማጠናቀቅ የተደረገ ገቢ ማሰባሰቢያ አለ። እሱ ላይ ነው እንግዲህ ድጋፍ ያደረጋችሁት እና በጣም ነው የምናመሰግነው። ምክንያቱም ጎዳና ላይ ትልቁን ነገር ምን መሰላችሁ? መጠለያ ነው። መጠለያ በጣም ይቸግራል፣ ከምግብ ላይ ከምንም። ያ ስለሆነ ነው አሁን ህንፃ ገንብተን ከጎዳና ለማንሳት እየሞከርን ያለ ነው ማለት ነው። ስለዚህ በአውስትራሊያ ያለችው ምእመናን ያደረጋችሁ ድጋፍ በጣም ትልቅ ነው። እግዚአብሔር ይስጥልን። ለወደፊቱም ከጎናችን ሆናችሁ ከጎናችን እንደማትለዩ እርግጠኛ ነን። ቋሚ ደግሞ የመቄዶንያ አባል መሆኑ ይቻላል። ዌብሳይቱ ላይ ስትገቡ መንዝሊ የሚላለ እዚ ነስ ታደረጉት በየወሩ እየረዳችሁ አስርም ሀያም ዶላር የምችሉትን ቋሚ የመቄዶንያ አባል እንድትሆኑ በዚህ አጋጣሚ ጥሪ እናስተላልፋለን። ሌሎችም ሰዎች እንድታስተባበሩ አሁን አንድ ሰው ናቸው ይህን ሁሉ አንድ ትልቅ አባት ናቸው፣ ይህን ሁሉ እያስተባበሩ ያሉትና እናንተም ደግሞ እሳቸውን አሪያ በመከተል በመስሪያ ቤት ቦታ በተለያየ ቦታ ከቤተሰብ እንድትነግሩ እንድታስተባብሩ፣ ሬስቶራንቶችም እንደዚህ ምግብ ነፃ እያደረጉ ለምግብ የሚከፍለውን ሰው እየሰበሰቡ ነው ያሉት እና እነሱም ይህ መልእክት እንዲደርሳቸው በዚህ አጋጣሚ ጥሪ ያስተላልፋለሁ። እንግዲህ ኢትዮጵያ ስትመጡ ጎብኙን። መቄዶንያ ሁሉ የሚለው አለ። ሰውን ለመርዳት ሰሞን በቂ ነው። በቃ ሰውን ለመርዳት ገንዘብ ምንም፣ ትምህርት ሙያ፣ ምንም አያስፈልግም። ለዚህ ሁላችሁ መርዳት ትችላላችሁ ማለት ነው። ስለዚህ መታችሁ ጎብኙን፣ መልእክቱን ለሰው ያስተላልፉልን እያደረጋችሁት፣ በጣም ትልቅ ድጋፍ ነው። እጅግ በጣም አሁን ቅድም ሙዚቃ ትንሽ እንኳን ቢረዳ ብለው ነበር። ይሄ በጣም ትልቅ ብር ነው። ኢትዮጵያ ውስጥ አሁን ኑሮ ውድ ነው። ሰው ራሱ መኖርም ከብዶታል እንኳን ሰው ሊረዳ እና እኛ በእግዚአብሔር ኃይል ነው። በዚህ ሁኔታ ይቸግረናል ማለት ነው። በጣም ችግራችን ላይ ደረሳችሁልን። በጣም እግዚአብሔር ይስጥልን። አመት ባለም በጦርነት ሳናሳልፍ አድርጋችሁናል። እግዚአብሔር ሁለታችሁን ይቀለዋቸው። በሰማይ የምታገኙት ዋጋ በጣም ትልቅ ከእኔ የበለጠ እራሳችሁ ታውቁታላችሁ። እንግዲህ በስምንት ሺህ አምስት መቶ ሰው በተለይ በአረጋሩ ትልቅ አባቶች ያረፉበት ቦታ ነው። በእነሱ ስም በአዲስ አበባ በአርባ ሰባቱም አባቶች እናቶች፣ እግዚአብሔር ከቅርብ በሆኑ ሰዎች ማለት ነው። በእነዚህ ስም ከልብ አመሰግናለሁ የተደረገልን ድጋፍ እጅግ በጣም ትልቅ ነው። እግዚአብሔር ይስጥልን። ወደፊቱም ከጎናችን እንደማትለዩ እርግጠኛ ነን። እጅግ በጣም ደስ ብሎናል። እኔም ሁሉም የመቄዶንያ አካላት አባላት በሙሉ ነዋሪዎቻችን በሙሉ ከነዚህ አባቶች ጭምር በጣም ደስ ብሎናል። እግዚአብሔር ይስጥልን። በጣም እናመሰግናል። በእውነት እኛም እናመሰግናለን ወንድማችን ዶክተር ብንያም እንደው ምናልባት እኔ ኮንታክት እናንተን ስለማደርግ ስሜ ገኖ ስለወጣ እንጂ ከእኔ ጋር የሚሰሩ ክቡር መጋቤ ጥበብ ገብረ እግዚአብሔር እህታችን ማርታ እህታችን ገንዘቤ እህታችን ማይደር እና እህታችን ፋንትሽ የሚባሉ አሉ በጋራ ነው የሰራነው እናንተን ኮንታክት እኔ ስለማደርግ እንጂ ሁላችንም ተባብረን የሰራነው እጅግ ደስ ብሎኛል በተለይ ደግሞ ወንድማችን እናንተን እንደዚህ ፊት ለፊት በማየታችን እንደ እግዚአብሔር ፈቃድ፣ እግዚአብሔር የወደደው ነው የሚሆነው። የአቅማችንን ነገር ከነገ ወዲያም ንጥራለን። እንጥራለን ይሄ ደግሞ በትክክል ተሰብስቦ ወደ እናንተ በመድረሱ እጅግ ደስ ብሎናል። አሁንም በድጋሚ ስለ በእውነት መገናኘታችን ደስታችንን እየገለጥን ምናልባት ሜምበር የሚሆኑ ካሉ በልሳነ ተዋህዶ ሚዲያ ቅስቀሳ እናደርጋለን። ሜምበር እንዲሆኑና እናንተን ጆይን እንዲያደርጉ እና በጣም እጅግ ደስ ብሎናል። እግዚአብሔር ይስጥልን በጣም እግዚአብሔር ይስጥልን። የተባበሩትን ሰዎች አመሰግናለባቸው። እሺ እሺ፣ እናመሰግናለን። እግዚአብሔር ያክብርልን። በእውነት ከዚህ በላይ መያዝ እናንተን አይጠበቅብንም። ደስ ብሎናል ስላየን፣ ሁሉም ደስ ብሏቸዋል። ስቲልን ልብላቸዋ እንዲያመዝግ እንግዲህ ያለን ይሄ ነው። እንዳንይዝ በዓልም ስለሆነ ብዙ እንግዶችም ሊኖሩ ስለሚችሉ አባቶቻችን አረጋውያንም ከፊት ለፊት ከእርሶ ጎንና ጎን እያየን ስለሆነ እነሱም በዓልን ደስ ብሏቸው ይዋሉ። እግዚአብሔር ያክብርልን። ለአንተም እንግዲህ እድሜና ጤና መድኃኔዓለም ይስጥልን፣ በህይወት አቆይቶ እንዲህ እንደምትረዳ ያሰብከው ደግሞ እንዲሳካልህ የጀመርከው ደግሞ ፍጻሜ ላይ ደርሶ ሲመረቅ እንድታይ እግዚአብሔር አምላካችን ይርዳ። በእውነት ደስ ብሎናል። እግዚአብሔር አለ የአባቶች እነዚህ አረጋውያን ጸሎት አንተ ጋር እንደሚሆንም ተስፋ እናደርጋለን እና ኖርልን፣ ኩራታችን ነው። አሜን። አባታችን በጸሎት እንዳትረሱኝ ሁላችሁ። አሜን። እግዚአብሔር ሁላችንንም ያስበን። እግዚአብሔር ይስጥልን። ዶክተር ቢላም በለጠ አሰባስቦ መቄዶንያ በጎ አድራጎት ድርጅት ማህበር አሰባስቦን እየጦረን ነው። እናንተ ሆ ከጎኑ ሆናችሁ ዛሬ አራት ቢሊዮን ብር ለእኛ አሰባስባችሁ መስጠታችሁ በጣም ጤናና እንሜስጣችሁ የአውስትራሊያ ህዝብ ያኑራችሁ። የምትወልዱት ሁሉ የተወለዳችሁም የተባረከ እንደናንተው አገራት ጠሪ ያድርግላችሁ። እኛ ወደናችኋል። በጣም ለምን ስለረዳችሁን፣ የረዳ ሰው ይወደዳል ምንጊዜም ቢሆን እግዚአብሔር ይውደዳችሁ። አብ አውስትራሊያ በጣም ጎበዝ ድሃ ወዳድ አገር ናችሁ። ዶክተር ቢሊያም በለጠ ሌኒ ገብረ እየስናቸው የሚጦሩ እንደዚህ እናንተ ከጎነ መሆናቸው በኛ ደስ እያለን ነው። ደስታችን ለምን አስታወሳችሁና እንጎርሳለን እንለብሳለን እንበላለን። ስለዚህ በጣም እናንተን ደግሞ አሁን ትልቅ ምስጋና እያመሰገንን ነው። ጤና ሁኑልን። እንደውም መታችሁ ልታውናላችሁ ከዚህ በፊትም አይታችሁናል። እግዚአብሔር ይስጥልን። በጣም እናመሰግናለን። በሰፊው ዶክተር ቢላም በለጠኑ አሰባሰበን ታውቃላችሁ። በሚዲያም ትሰማላችሁ። በሚዲያም ደግሞ እርዳታ እየተደረገልን ነው ከየካቲት አንድ ጀምሮ የገቢ ማሰባሰባ ስለጎደለን ህንፃ ተሰርቶ ማሟ ጎደለ። ያው ህዝቡ አይሮፕም ሆነ ኢትዮጵያም ሆነ አፍሪካም ሆነ በገቢ ማሰባሰባ እየጠየቀ ድርጅቱ እየጠየቀ እየተረዳ ነው። እናንተም ይኸው ረዳችሁ፣ እግዚአብሔር ይርዳችሁ፣ እግዚአብሔር ይስጥልን። የእኛ ምስጋና ትልቅ ይሄ ነው እንግዲህ ከዚህ በላይ መቼስ እግዚአብሔር ከእናንተ ጋር ይሁን። እግዚአብሔር እኛን እንዳል እግዚአብሔር ይበል፣ እግዚአብሔር ይበል፣ ቸሩ መድኃኔዓለም ይበል እላለሁ አሜን። በጣም እናመሰግናለን። አሜን አሜን። አሁን አውስትራሊያ ያላችሁ ኢትዮጵያውያን ወገኖቻችን ዘመዶቻችን ደረሳችሁልን እኮ ይኸውና አራት ሚሊዮን ብር ለዚህ ለተጀመረው ህንፃ ማስጨረሻ አሰባሳችሁ ልካችሁልናል። እግዚአብሔር ዋጋችሁን ይክፈላችሁ መድኃኒዓለም ይጠብቃችሁ መድኃኒዓለም ማለው በነፍስ ሳለው በስጋ ይበላችሁ በምድር መመሸት በሰማይ ገነት ለእናንተ ይሁን። ባላችሁበት ይጠብቅልን ነ መድኃኒዓለም መታችሁም ደግሞ እንድታውነ መታችሁም የሚያወጣችሁበትን ፎቅ የተሰራውን እንድታዩና እንድታውነ፣ የእግዚአብሔር ፈቃድ ይሁን፣ የመድኃኔዓለም ፈቃድ ይሁን። ደስ ብላችሁ ነው የምትሄዱ ስታዩትና መታችሁ እንድታዩ፣ የመድኃኔዓለም ፈቃድ ሁኖ መታችሁ እንድታውነ። የውናኛ ዶክተር ቢንያም በለጠና ወይዘሮ ለል ገብረ ኢየሱስ ያው አስተባስበውና፣ ስምንት ሺ አምስት መቶ ህዝብን ይዘው እያበሉ እያጠጡ፣ በቀን ሶስት ጊዜ እያበሉ እያጠጡ ይዘውና ተንክብ በደንብ የሚንከባከቡንና አሁንም እናንተ የእነሱን እድሜያቸውን ረዥም ያድርግልና እናንተም እነሱን እየደገፋችሁ ነውና እያገዛችሁ ነውና እያገዛችሁ ነውና እግዚአብሔር መድኃኔዓለም ዋጋችሁን ይክፈላችሁ። በበይ ባወጣችሁት እጥፍ እግዚአብሔር ደግሞ ለእናንተ ይስጣችሁ። እጥፍ እጥፍ አድርጎ መስጠት ይችላል። መድኃኔዓለም እጥፍ አድርጎ ይስጣችሁ። የሀገር ርቀት የልብ ርቀት ነው እንጂ የሀገር ርቀት አይገድብምና ልባችሁ፣ ሀሳባችሁ ኢትዮጵያ፣ የኢትዮጵያ ቤተሰቦች ያላችሁት ወደ ወደ መቄዶንያ ስለሆነ የሁና ሰባሳችሁ ልካችሁልናል። እግዚአብሔር ያክብራችሁ። እግዚአብሔር ይቀድሳችሁ። እግዚአብሔር ስራችሁ የቀና የሰላ ይሁንላችሁ። እጥብ ድር በአድርጎ ይስጣችሁ። እግዚአብሔር ይስጥልን። እግዚአብሔር ያኑራችሁ። እነ እንዴት ዋላችሁ? እግዚአብሔር ይመስገን። ሰላም አደረሳችሁ ያላችሁ ወገኖቻችን ኢትዮጵያኖቹን ለወገን የሚደርሰው ወገን ነው። ወገን ካልደረሰ ሌላ አይደርስምና እግዚአብሔር ይባርካችሁ። አራት ሚሊዮን ብር ላካችሁልን፣ ተመስገን። እንደምታውቁት ሁሉ ከጎዳና ተሰብስበን የምንበላ የምንጠጣተን ስንንከራተት ይህን እናልቅ ነበር ዶክተር ቢንያም እግዚአብሔር እንደ ሙሴ ልኮት ከጎዳና ነፍሳችን ከሌለኒ ጋር አድናውናል። እናንትም ደግሞ ዶክተር ቢናና የልን ምንም ማድረግ አይችሉም። እናንተ ከጀርባ ኖራችሁ ብላችሁ ስትልኩልን በቀን ሶስት ጊዜ እንዲበላለን፣ አይርበንም፣ አይጠማንም። ስንታመም ያስታምሙናል፣ ተንከባካቢዎች አሉን። ስንሞት በስነ ስርዓት ይቀብሩናል። የሚመለክ ሰው ያስመለክሱታል። እግዚአብሔር ከእናንተ ጋር ይሁን። እዚህ ቦታ ሃይማኖት፣ እስላም፣ ክርስቲያን ሁሉም እኩል ነው የምተዳደረው እናንተ መድኃነ ዓለም ከናንተ ጋር ይሁን። ክፉ አይንካችሁ። የወለዳችሁ ይደግላችሁ፣ የሰራችሁ ይባረክላችሁ። የወለዳችሁ እንደ ሰማይ ከዋክብት እንደ ምድር አሸዋ ይብዙ። አዎ አብር ልጆቻችሁ አገር ተረካቢ፣ እናንተ ጠዋሪ ያድርግላችሁ። እግዚአብሔር መድኃነ ዓለም ከናንተ ጋር ይሁን። ያወጣችሁትበትን መልሶ መላልሶ ይስጣችሁ። እንቅፋት አይምታችሁ። እሾካ ይህ የኢትዮጵያ አምላክ የአውስትራሊያም ያላችሁትም የሀገሩ አምላክ ከእናንተ ጋር ይሆን። ለብርሃነ ትንሣኤው ደግሞ ያደረሰ እዚ ሀብል ለ2018 ደግሞ በሰላም ያደረሰ በሰላም እንገናኝ። መድኃነ ዓለም ከእናንተ ጋር ይሁን። ላደረጋችሁልን በጣም አመሰግናለሁ። ባጎደለው መድኃነ ዓለም ይሙላ። የአውስትራሊያ ወገኖቻችን ኢትዮጵያዊ ወገኖቻችን በጣም ነው በጣም ነው የተደሰት ነው። እኛ እኔ እኔ የመሰሉ ጓደኞቼ በቀድሞ ጊዜ ጉልበት ባለን ጊዜ ለሀያ ሰባት አመት ሀገራችን አገልግለን ከዛም በአንድም በሌላ ምክንያት ጎዳና ወድቀናል ወድቀን ነበረ እና በነበረን ሰዓት ሰው እንረዳ ነበረ፣ ሰውን ደግፍ ነበረ። በኋላ ግን አንሸራቶን ወደቅን፣ ጎዳና ወድቀን፣ ይህ ድርጅት ለእኛ ሲል ነው የተፈጠረ ማለት እንችላለን። ዶክተር ቢንያም የተፈጠረው ክብርት ሌኒም የተፈጠረችው እኛ ፈጣሪ መጀመሪያ ሲፈጥረን ይህን ነገር አዘጋጅቶልናል። ስለዚህ እናንተ መጎናቻችን እነሱን ስትረዱ እግዚአብሔርን እንደረዳችሁ ቁጠሩ። በቀን ሶስቴ እንበላለን። አልባሳት ይለወጥልናል። ጤናችን የተጠበቀ ነው። ህክምና ይደረግልናል እስከ ከፍተኛ ህክምና ድረስ። እኔ ለምሳሌ ያህል ጎዳና ወድቄ የሚያነሳኝ ጠፍቶ መቅሩን ነው። ከስርቻ አስታውጥቶ ዛሬ ሰው አስመስሎኝ ይሄው ሰው መስዬ ኖራለሁ ፈጣሪ ሰው አድርጎኝ። የፈጣሪ ኃይልና መቄዶንያ ማለት የእግዚአብሔር ከእግዚአብሔር ቀጥሎ ያለኝ ትልቁ የእኔ ድርጅት ነው እና ወገኖቻችን እንወዳችኋለን። ይሄ ፍቅር ነው፣ ታድላችኋል። ለእኛ ያደረጋችሁት ነገር ለእግዚአብሔር እንዳረጋችሁት ቁጠሩ። በእውነት እኛ ብድር ከፋዮች አይደለንም። ለእናንተ ደግሞ ብድራችሁ ፈጣሪ ክፈላችሁ፣ እሱ ያያችኋል። ያደረጋችሁት ነገር ቀላል አይደለም። አራት ሚሊዮን ብር ቀላል አይደለም። ከዚህም በላይ ይስጣችሁና ጨምራችሁ ታደርጋላችሁ። ጤና ይስጣችሁ በእውነት ልጆቻችን፣ እግዚአብሔር ይስጣችሁ፣ የወለዳችሁ ትባረክ። ወደፊት ደግሞ መታችሁ እኛም ተጎበኛላችሁ እና ታድላችኋል። በጎ ስራ ማለት ይሄ አዲስ ስራ ነው። ምድር ላይ የሚቀር ስራ አይደለም በላይኛው ቤት ሌባ ይሰርቀው ብላ ይበላው ምስጥ አይበላው፣ ቁጭ ብሎ ለዘላለም የሚቀመጥ ማስታወሻ ነው። ልጆቻችን እግዚአብሔር ይስጥልን፣ እንወዳቸዋለን፣ እናከብራቸዋለን። ሻምበል እሸቱ ገብረ ማርያም ነኝ ከመቄዶንያ። እግዚአብሔር ይስጥልን፣ በእውነት እግዚአብሔር ይስጥልን። እኛም በጣም እንወዳቸዋለን አባቶቻችን ስለመረቃቸውን በጣም እጅግ ደስ ብሎናል። በተለይ ደግሞ እንዲህ ስላየናችሁ አምሮባችሁ ደም በጣም ደስ ብሎ በተጨማሪ እናንተ ጤና ሆናችሁ ወደፊት መታችሁ እንድጎበኙን በጣም በሰው ኃይል የሚሰራ ስራ አይደለም፣ በፈጣሪ ኃይል የሚሰራ ስራ ነው። እዚህ ያለው በእውነት ነው የምታየው። እናቶች አሉ። ዘመድ ወገን ማስተናገድ አቅቶት በየስርቻ የጣላቸውን እናቶች መቄዶንያ ፈልገው ከስርቻ አውጥቶ ይሄው ዛሬ ድነው ዘመድ ያላቸው ዘመድ ፈልጎ ያገኛቸዋል። ዘመድ የሌላቸው እዚሁ ይኖራሉ። እኔም አሁን እዚህ በመቄዶንያ ውስጥ ከዛ ሁሉ ብዙ ወጪ ወጥቶብኝ ታክሜ ድኜ አሁን መቄዶንያ ውስጥ አንዳንድ ስራዎች ለመቄዶንያ እሰራለሁ፣ ይኸው አገለግላለሁ። ስለዚህ ልጆች ምትረዱት ለእግዚአብሔር ነው ለመቄዶንያ ብቻ አይደለም እና እግዚአብሔር ከእናንተ ጋር ይሁን ቤተሰቦቻችሁ ሁሉ ሰላም ይሁኑ። ክፉ ነገር ካጠገባችሁ ይራቅ። እግዚአብሔር መንፈስ ቅዱሱ ከእናንተ አይለይ። ሰላምኑ ልጆቻችን፣ እናመሰግናለን። እግዚአብሔር ይስጥልን። እጅግ በጣም እናመሰግናለን። እናንተን በማየታችን እጅግ በጣም ደስተኞች ነን።